ኤፍራታ ሳትወድ በግድ ያፊትን እንድታገባ አስገደዳት። በፍጹም ናታልን፣ ምንም ነገር አትንካብኝ፣ ምንም ነገር አታድርስብኝ። እኔ እንደፈለግክ አድርገኝ አገባሃለሁ ብላ ቃል ገባችው። ግን እኮ እኔ ብታገባኝም አልጠቅምህም በድን ነኝ አለችው። እኔ ምንም ነገር ሁኝ፣ ምንም እፈልጋለሁ። እኔ ላንቺ የፈለግሽውን ነገር መሆን እችላለሁ አላት። ስለዚህ በዛ ባሳያት ቪዲዮ እያስፈራራ እንግዲህ ናታልንም እንዳትነግረው እያስጠነቀቀ ይሄን ነገር ግዴታ ሳትወድና ሳታፈቅረው ማግባቱን እያስገደዳት ይገኛል። ግን አንድ ሰው ሳይወደውና ሳይፈልገው መጋባት የሚባለው ነገር እንዴት ሰውን ሊያስደስተው የሚችል ይመስለዋል? ያፊት ለመበቀል ፈልጎ ነው ወይንስ ምን ለማድረግ ፈልጎ ነው? ከዚህ በፊት በቤዛ ላይ እንደዛ ያደረገው ነገር ሳይበቃው ዛሬ ደግሞ እሷን ጋ ላይ የሚያደርገው ነገር ለምን ይመስላችኋል? ኤፍራታ የፈለገ ቢሆን ያፊትን ማግባት የለባትም። በጣም ፍቅር የሚሰጣትን የሚወዳትን ናታልን ማግባት አለባት እንጂ አስገድዶ ያፊት ሊያገባት አይገባም። እንግዲህ እሷ በታዘዘችው መሰረት እንግዲህ፣ እባክህ እሱን እንዳትናገርብኝ፣ የፈለገ ነገር አድርግ፣ እንዳታደርግብኝ፣ እኔ እንደፈለግክ አድርገኝ እያለች እንግዲህ ለምኝል። ጽዮን ደግሞ አንዳንድ ጊዜ ቀደም ብላ የምትናገራት ነገር ከዚህ በፊት እናትሽ እናትሽ እሷ ነች ገነት ከማለቷ የተነሳ ደግሞ አሁን ቤታችን ውስጥ እንደዚህ ሆነው በአንቺ የተነሳ ነው እያለች ደግሞ የማይገባ ነገር እያለቻት ነው። ናታን ነው ሞ ሳያስበው ለጽዮን ሁሉንም ነገር ነግሯታል። ኤፍራታም አስገድደው እንደ ዳሩት እና እንዲሁም ደግሞ ድርጅቱን አስረክቦ ለእነሱ እንደሚሰጥ ሲነግራት ጽዮን ኤፍራታ ላይ ጣቷን ቀስራለች ማለት ነው። አሰላሙ አሌይኩም ወረህመቱላህ ወበረካቱ፣ ክርስቲያኖች ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ይብዛልኝ። እንግዲህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተመሳሉ። እንግዲህ በእውነት ነው የሚገርሙት። ወዳ ተገዳ ለናቲ ብላ እንድታገባው እኔ አልሆንህም እንኳ ብትለው እያስገደዳት ይገኛል ማለት ነው። ኤፍራታ ከዚህ በፊት ቤዛን አግብቶ እንደዛ አድርጓት ከዛ በኋላ ደግሞ አሁን ደግሞ እሷን ለማግባት እንዴት ወሰነ የሚለው ነገር። እውነት ለው ፍቅር ብሎ እኔ እሱ ግን በጣም እወድሻለሁ፣ አንቺ ስለምወድሽ ነው። በዚህ ዓለም ላይ ከምወደው ነገር አንቺም ብቻ ነው፣ ማንንም ሰው አልወድም ነበር ያላት ማለት ነው። እናም ኤፍራታም እንግዲህ እባክሽ አማራጭ ስታጣ እሺ ብለዋለች፣ ተስማምተዋል። ሰው እንደገደለ ብሎ ያሳያትን ቪዲዮ በማያመን እባክህ አትግደለኝ አትግደለኝ እያለ ወጣቱ ህፃኑን ልጅ እንደገደለው እና የቤተሰብ አስተዳዳሪ እንደሆነ ይሄ ደግሞ እድሜ ልኩን ስራት እንደሚያስፈረድበት የነገራት ስለነበረ እድሜ ልኩን ናቲ መሰቃየት የለበትም እኔ ራሴን ማሳለፍ መስጠት አለብኝ እያለች ነው። ግን ለምንድን ነው ይህን ነገር ያደረግኸው አንተ ነህ ማለት ነው። ይህን ነገር ስራ ያዘጋጅኸው ለምንድን ነው እስ እንደዚህ ብለህ ያዘጋጀህለት ከዛ ላይ ለምንድን ነው መጥረቢያ፣ እንዲሁም መሳሪያዎች ካጠገቡ ያስቀመጥክለት? በዚህ ልክ በሱ ጭካኔውን አላበዛህበትም አለችው። እሱም ምንም ምንም ይሁን አንቺ ይሄን ነገር ከፈራሽ እሺ ማለት ነው ያለብሽ ሲል አስጠነቀቃት። ናታል ከዚህ በፊትም ባላደረገው ድርጊት የቤዛን አባት ባልገደለበት እንደዚሁ አስገባው፣ አሁንም ደግሞ ይህንን ስራ ሰርቷል ብሎ በወንጀለኝነት ሊያስገባት አሰበ። አላስቧ ግን እኔናችን አሁን እንጋባለን። ከዚህ ሂደሽ ግን ለናታል ምንም ነገር እንድትነግሪው አልፈልግም፣ ወይንም እንድትጨነቅለት እና እንድትነግሪ ከሆነ ለቤተሰቦችሽ አንድም ነገር እንዳትናገሪ አንድ ቃላት እንዳተነፍሻለት ማለት ለምንድን ነው ናቲ ሰው መግደሉን ከሰማ እሱ ሂዶ እጁን ስለሚሰጥ ብሎ አላት። ማለት ነው አይ እኔስ አልናገርም አለኝ እኔስ ትንፍሽ አልልም፣ ችግር የለም ስትል ቃል ገባች። ይህን የምታደርጊ ከሆነ ግን ለናታል ግን ፈርደሽበታል ማለት ነው ሲል ተናገረት። የፉዬ የምታደርገው ነገር ግራ ገባት። በጣም አለቀሰች፣ አዘነች። ባክ ብላ ተማጸነችው። በፍጹም ግን ሊሰማት አልቻለም። አማራጭ የላትም። ከዛ በኋላ በቃ በጣም ትክዝ ብላ ከሱ መኪና ወርዳ መንገድ ላይ ስትሄድ በመንገድ ላይ እያለች የቤዛ ጓደኛ ሄዋን ታገኛታል። ኤፍራታ ኤፍራታ እያለች ስትጠይቃት፣ ምን ሆነሽ ነው አለቻት። ምንም አልሆንኩን፣ ምን ሆንኩኝ፣ ምንም ነገር የለውኝ፣ ደህንነት የተጠበቀ ነው። ምን አገባሽ አንቺ አለቻት። አይ እያለቀሽ እኮ ነው አለቻት። ምንም አይመለከትሽም አንቺ። አንቺ ስለእኔ ምንም ያገባሽ ነገር የለም አለቻት። ሄዋን ደግሞ ለአለቃዋ ደውላ፣ ኤፍራታ የሆነ ነገር ሆናለች መንገድ ላይ እያለቀሰች ያገኝቻት አለው እና ድረስላ ሲለው፣ በአንቺም እንዳትተያት ተከተያት ሲል ይነግራታል። እሺ ብላ እሷም እየተከተለቻት ስትሄድ እቤት ትደርሳለ። ከዛ ቤት ስትደርስ ገነ ውጭ ላይ ሆና እያጸዳይ ስለነበረ እፉዬ አለቻት። ከዛ ምን ሆነች ነው፣ ነስኪ ያረፍ በይና የሆነ ነገር እናውራ ስትላት፣ ምንም አልሆንኩም፣ ምንም ማውራት አልፈልግም፣ ማንንም ጋር መነጋገር አልፈልግም ስትላት ናቲ እናመጣና ደሞ ናታል ልጄ የሆነ ነገር ሆናለች፣ አለ ገንዬ። ማለት አለ ናቲ አሁንም እንዲያ ኮረፈች ነው አይደለም፣ እስኪ ያናግራት አለው። ሌላ ነገር ስሜት እየተሰማኝ ነው አለ ገንዬ። የሆነ ነገር ጭንቀት እየተሰማኝ ነው ኤፋዬ፣ የሆነ ነገር ሆናለች። ልቤ ጨንቆኛል፣ ልጄ አንድ ነገር ሆናለች፣ አለች። በማታዋ ኩርፋ ይሆናል፣ እንደዛ አይደለም አላት ናቲ። ግን እኔ ጠይቃት አለው አለ በዛ ላይ ግን አሁን የምታደርገውን ድርጊት ሁሉ እየነገረችን አይደለም፣ የደረሰባትን ነገር አታወራንም አለችው። እስኪ ላናግራት ብሎ ወደ ክፍሏ ሲሄድ ፊቷን አዙራ እባክህ ብቻዬን መሆን እፈልጋለሁ አለችው። እንዴ እያለቀስሽ እኮ ነው አላት፣ የኔ ጨረቃ ምን ሆነሽ ነው እንዴ? ዛሬ እንዴት ነው ሳታይኝ እንዴት ትገቢያለሽ? አላት የሆነሽውን ንገራት፣ አትነግሪኝም ሲል ጠይቃት። በፍጹም ምንም አልሆንኩም ናቲ ብቻ የመሆን እፈልጋለሁ፣ ማንን ማናገር አልፈልግም አለችው። እሺ አለት፣ ስትረጋጊ ይመጣለ ብሎ ጥሏት ወጣ። ናት ልገኒም፣ በቃ ልታናገረኝ ፍቃደኛ አይደለችም አላት። እሺ ተባብለ ሁላቸውም ተጨናንቀው። ከዛም በኋላ ሉሊት እንግዲህ ወደ ኤፍራታ ትሄዳለች። ኤፍራታ በጀርባዋ ተኝታ ስለነበረ የሆነ ነገሩን እና የቪዲዮውን ነገር እያስታወሰች የተሰራውን ስራ አንቺ እዚህ ነሽ እንዴ? እኔ እኮ እየፈለግኩሽ ነበር ትላታለች ሎሌት ሎሊት በፈጠረሽ ውጭልኝ። አሁን እኔ ብቻዬን መሆን ነው የምፈልገው፣ ማንንም ማናገር አልፈልግም አለቻት። እንዴ ለምን ማትናገር አትፈልግም? እኔ እኮ እንደዚህ ታደርጊያች፣ መረጃም ጭልኝ ብለሽኝ የለም እንዴ? መረጃም ጭልኝ እኮ ብለሽኝ ስላመጣሁልሽ። አሁን አልችልም አሁን ለመረጃው ጊዜ የለኝ አለቻት። አረባክሽ አለቻት። ምን እያልሽ ነው? እንደፈለጋችሁ ተሽከረክሩኝ ነው እንዴ እናንተ አለቻት። ሉሊትም እሺ በቃ እኔ መረጃውን ለመስጠት ነበር እንጂ ካልፈለግሽ ተይው ብላለቻል። በዚህ ሰዓት ግን መረጃውን ሰምታት ቢሆን ምናልባት ይሄ መረጃ ለኤፋዬ ያገለግላት ይሆናል። ግን ኤፋዬ አሁን ትኩረቷ ያለው ከናቲ ቪዲዮ ላይ እንጂ ይህንን እሷ የምታመጣላትን የካሜራ ጉዳይ ሰምታት ቢሆን ያፊትን ለማጥመድ የሚረዳት አንድ መፍትሔ ነው ብዬ ነበርን የማስበው። ሆኖም ግን አንድ ትኩረት ላይ ስላደረገች ሉሊትን ልትሰማት አልቻለችም ሎሌትም ሁለተኛ አላመጣልሽም እያለች ነው እየወጣችሁ ከዛ በኋላ እያለቀሰች ከክላሱ ቁጭ ብሎ ያፊት ደወለ አንተ ደግሞ ምን ፈልገህ ደወልክ አለችው ቤሎውን ከቤትሽ ድረስ እንደማመጣልሽ እና በዚህ ሳምንት እንደምንጋባ ፕሮግራምሽን ያዥ አላት እንዴ ለምንድን ነው የተጣደፈው ነገር የሆነው እኔ እኮ ትንሽ ማሰብ አለብኝ አለችው ከዛ ፅዮን ትመጣለች እና ትገባለች ኤፍዬ በኋላ እደውልሻለሁ አለች። እንዳይሰማባት እና አለቀሰች። ጽዮን ደግሞ ምን ሆነች ነው አለቻት። በቃ አስከፋሁሽ። እኔ እኮ አንዳንድ ጊዜ የምናገረውን አላውቀውም፣ ተናግሬ እረሳዋለሁ ስትል አይ በዛ ጉዳይ አይደለም ጽዮንዬ፣ አለቻት። ተቀይመሽብኝ ነው ስላት አይ እኔ በአንቺ አልቀየምም አንቺ ሳሞሽ አይደል እንዴ አለቻት። አይደለም። እና ምን ሆነች ነው? ምን ችግር ገጥሞች ነው? እስኪ ንገሪኝ አለቻት። አልነግርሽም ግን ከመጣች እቅፍ አድርጌሽ እስኪ ላልቀስታል እኔም አብሬሽ አለቅሳለሁ፣ አለች ጽዮን። እሺ አለችና ሁለቱም ተቃቅፈው በጣም ተላቀሱ ማልቀስ ጀመሩ። በጣም ያሳዝናሉ ማለት ነው ጽዮን፣ ተላቀሱና እንደዛ ብለው እንግዲህ በኋላ እምባቸውን ሲጠራርጉ እንግዲህ ምን ሆነች ነው፣ ያፌት ደግሞ ሰርጉን እያዘጋጀ ገባ እያለ ነበር አሁን ያፊት በጣም ደስተኛ ሆኖ ነው ያለው። ናቴ ደግሞ ባልገባው እና ባላወቀው ጉዳይ እየተጨናነቀ ነው ያለው። ፂወን ደግሞ ከቤኒ ጋራ ተዝናንታ ከነ ዳግም ቤት ስትጫወት ቆይታ የዳግም ጓደኛ ደግሞ ፂወንን እጇን ሰላም ብሏት ማለት ነው። እንዴ ምንድን ነው እነዚህ ልጆች? በግን ደስ ይላል ፈታ ያደርጋል አለችው ስትለው አለ ቤኒ እኔ ደግሞ አንቺ ፈታ ያለ ነው አልሽ እንጂ ለእኔ ግን አይመቸኝም አላት ቢኒ እና ስለዚህ ደግሞ ናታል በጣም ስለማታናግረው ምን ሆና ነው ሁልጊዜ እኮ ሳታናግረኝ አትገባም ነበር ምን ላድርግ ምን ሆና ነው የሆነ ነገር እኮ ሆናለች አለች እያለ እንግዲህ የምትሄድበት ነገር የት ይሆን ገንዬ ሲላት ከሉሊት ጋ ነው ተቀጣጥራ ወታ የነበረው እና ምን አድርጋ እንደመጣች አላውቅም አለችው ገንዬ ጽዮንና ኤፉ ስታያት እንደ ምን ሁና ነው? ዛሬ በጣም ተቀይራለች፣ ኤፍራታ የሆነ ነገር ደርሶባታል እያሉ ሁላቸውም ይጨናነቃሉ። ከዛ ምን ሁናችሁ ነው? አለ ኤፉዬ። ጽዮን እንደ ዛሬ እንደዚህ ሁና አታውቅም እንዴ? እስከ ዛሬ አልፈልግም ብላ ታውቃለች እንዴ? ለምንድን ነው እንደሱ? ምን አንድ ነገር ሲፈጠር እኔን አትፈልገኝ ሁና ነው ለምን ትላለህ አለችው ጽዮን። ለናቲ ማለት ነው። ከዛም ጠልታኛለች እንዴ አሁን አንተ አንስር ጊዜ ጠልታኛለች አትበል። እሱም ብዙ ነገር ያሳለፋችሁ ችግር አለ አይደለም አሁን ከዛ ደግሞ ችግር ወጥታችሁ ደግሞ አሁን ሌላ ምንም ነገር አትሆንም ኤፍራት እኮ እናንተ ብዙ ነገር ያሳለፋችሁ ሰዎች ናቸው። ስለዚህ ተረጋጋ፣ ምንም ነገር አትሆንም፣ ጊዜ ስጣት አለችው እሷን ለማዳን ስል ናታን ያፊትን ኤፍዬ፣ ወይንስ ብቻዋን እየወጣች አንድ ነገር ቢያደርጉብኝስ? አለች ታግታ ነበር እንዴ? ታግታ ነበር እንዴ ስትል፣ አዎ ታግታ ነበር። ቤዛን ያለ ፍላጎቴ አግብቼ ድርጅቱን በእኛ ስም ማድርጌ በእኔ ስም እንዳደርግ ስላደርግላቸው አስገድደውኝ ኮን ያገባት አድርገውኛል። ለእሷ ብዬ ብዙ ነገር ሁኛለሁ አላት። ከዛም በኋላ ቤዛንም አገባኋት። ቤታችንም ሁሉ ነገራችንም ተወረሰው። በዛ ምክንያት ነው አላት። ፂወን በጣም ተናደደች። ምን አለችው? በፊት ለምን አታስታውስም እና እዚህ ቤት ትገኝ? አሁን ነው የምንኖረው ይህን የራሳችን ቤት፣ አይደለም። አዎ አላት። በፈጣሪ ምንድን ነው የምትነግረኝ? አለችው ያፊት እና ሀብት ንብረታችንን ያጣነው በኤፍራታ ምክንያት ነው እና ያፊት፣ ቤቱን ገዝቶት ነው ወስዶብን ነው ማለት ነው? አልተከራየው ምን አሳወቀች ደግሞ ይሄን ሲላል። ከዚህ በፊት እኮ ገኒጌ ጋር ቤቱ ሂደን፣ በጣም ጋብዞን፣ ተከባክቦን የሰደግ ያስመሰለ ነበር ማለት ነው አለች። ከዛ ገኒጌ ሂዶ ስጠይቃት አዎ አሌ ገኒጌ ውሰጂ ብላ ስታስገድደኝ አንድ ቀን ወስጃት አለው አለችው። ፂወን ደግሞ ሄዳ ኤፍራታን ገንዘባችንን ያጣነው በአንቺ ምክንያት ነው በጣም ነው የምጠላሽ። ቤተሰቦቼንም ቤት የሰጡንን ያሳጣሽን አንቺን ስትል ተናገረቻት። ኤፍራቷ በጣም ተጨናነቀች ማለት ነው። ከዛ ናት ያፊት ደግሞ እኔ ማንነቴን አውቀሽኛል እኔ ያፊት ሰለሞን ነኝ ሲላት ማንም ሁን ማንም እኔ ስለ አባት አይመለከተኝም ማለችው እንጂ ስሙን እንኳ ተገንዝባ የእሱ ወንድም ነው የሚለውን እንኳ አልመጣላትም። ለምን እሷ ጭንቀቷ ያለው እዛ ላይ ስለነበረ ማለት ነው። እና ውድ ተመልካቾቼ የዛሬው በዚህ ተጠናቋል። ና አዲስ ከሆናችሁ ሰብስክራይብ አድርጉልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ